ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ እዚህ ቪዲዮ ተከታታዮች እንዴት ናችሁ? በያላችሁ በሰላማችሁና ብዛ ፈለነኝ እንግዲህ ከናይሮቢ ዛሬ እጅግ በጣም ውብና ድንቅ ልዩ ስልጠና እንግዲህ በማማ አፍሪካ ዶክተር ሱዓድ ሙክታር እንግዲህ ለመውሰድ በእንደዚህ አይነት ሁኔታ እንግዲህ ተዘጋጅተን እንገኛለን። ስለዚህ እዚህ ጋር ስልጠና የሚወስዱ ጀግኖች አንበሶች፣ ባላራዎች እነማን እንደሆኑ ታውቃላችሁ? እዚህ ጋር ስልጠና ለመውሰድ የተዘጋጁ ጀግኖች ትላንት እንግዲህ ማዳም ቤት የነበረ እህታችን ትላንትና አራብ ሀገር የነበረ ወንድማችን ከአረብ ሀገርና ከማዳም ቤት እንዲሁም ደግሞ ከኢትዮጵያ ከመንግስት ስራ እንደኔ ወጥቶ እንግዲህ ዛሬ በንደዝ ነት በአማራና በደመቀ እውነት እንግዲህ ድንቅ ስልጠናዎችን ለመውሰድ ዝግጅታችን ጨርሰን እንግዲህ ሰልጣኞችን ለመቀበል ቦታውን አዘጋጅተን እንገኛለን። ስለዚህ ቀጣይ አንተ፣ አንቺ እዚህ ቦታ ላይ ስልጠና ለማውሰድ ሚናል ዝግጁ ነሽ ሚናል ሬዲ ነሽ? እንግዲህ እጅግ በጣም ቆንጆና ድንቅ ጊዜያችን እያሳለፍ እንገኛለን። እዚህ ጋር ደግሞ አባታችን ሊደር አቡሽ ሻምዳላ አለ። ስለዚህ አባታችን እንግዲህ እዚህ ጋር ቆንጆ ጊዜያትን ለማሳለፍ እንግዲህ ሁላችን እዚህ ጋር እንድንገኝ ምክንያት መሆን ቻለ ነው። አባታችን እንግዲህ አላበጋር ላሉትና ዛሬ እዚህ ጋር በመገኛትም ተሰማ ሰላም ሰላም ጤና ይስጥልኝ ውድ ነት የተከበራችሁ ይህን ቪዲዮ እንድትመለከቱ በራ ወገርም በተለያየ ግራፊ የምትገኙ ውድ አገልግሎቶች በየላችሁ በሰላማችሁ ነዘልኝ። ዛሬ የምንገኘው ኬንያ ናይሮቢ እስሊም የሚባል ቦታ ላይ ትልቅ አዳራሽ ውስጥ ነው። በጣም የሚገርም ስልጠና በታላቅ ዓለም አቀፍ በኔትወርክ ማርኬቲንግ ውስጥ ወደ 17 ዓመት ቆይታ ባላ ተሰልጣኝ እናታችን ሱዓድ ሙክታር ያዘጋጀች በጣም የሚገርም ስልጠና ለመውሰድ በጣም የሚገርም ዝግጅት ላይ እንገኛለን። እጅግ በጣም ደስ ብሎኛል። ትናንትና ቢዝነስ ሀብዬ ነው መጀመሬ አሁን ምናምን በዚህ ካምፓኒ ገቢን እያሳደርኩ ገቢ እያገኘ ሊሆን ይችላል እና ጤናንም ደግሞ እንደዛው ፕሮዳክቶች በመጠቀም ጤናን እየጠበቁ ይገኛለሁ። ከዛ ባሻገር ሰው ልጅ የአመለካከት ለውጥ ያስፈልገዋል እና ካምፓኒያችን ደግሞ ከጊዜ ወደ ጊዜ በጣም የሚገርም ስልጠናዎች በማዘጋጀት በዚህ ካምፓኒ ውስጥ እየሰሩ ያሉ ሊደሮችን በደንብ አድርጎ እየቀረጸ ይገኛል እና ዛሬ ደግሞ በጣም የሚገርም ኔትወርካችን ለመገንባት የሚያስፈልጉን እንዴት አድርገን ቤዘሳችን ከፍ ማድረግ ማሳደግ አለብን የሚለውን ከዛም ባሻገርም ለሰው ልጅ የሚያስፈልገውን እውቀት የሚያገኝበት በጣም የሚገርም ቆይታ የምናሳልፍበት ድንቅ ስልጠና እና ድንቅ ፕሮግራም የተዘጋጀው፣ ይህን ቢዝነስ የጀመሩ ሰዎች እጅግ በጣም የታደሉ እና እጅግ በጣም የተመረጡ ሰዎች ናቸው። የእውነት ፈጣሪ ስለሚወደን ነው ብዬ አስባለሁ። ፈጣሪያችን አመስግነን ከአሁን በኋላ ይህን ቢዝነስ በደንብ ህይወታችን እያጣጥማል። ይህ ቢዝነስ ገንዘብ ብቻ አይደለም፣ ህይወትን የምናገኝበት ቢዝነስ ነው። እውቀታችንም እየገነባል፣ ከራሳችን አልፈን ደግሞ ለበርካታ ሰዎች መለወጥ ምክንያት የሚሆንበት የሚገርም እድል ነው። ከዛም ባሻገር ደግሞ ቀረበገን ያላችሁ ይህንን ቪዲዮ ምናልባት የምትመለከተው በአካል መጥቶ መስራት ትልቅ የሆነ ትርጉም አለው። ለምን ኦንላይን ሆናችሁ አውዶ እያዳመጣችሁ ስራ እየሰራችሁ እየተጠራችሁ ሀሳባችሁ ብዙ ቦታ ሆኖ ነው ስልጠናዎች የምትወስዱትና ያን ያህል ቢዝነሱ የምትረዱት ያን ያህል ቢዝነሱ እና የፕሮዳክቱ እውቀት አይኖራችሁም። በአካል ስትሆኑ ግን ሁሉ ነገሮችን በደንብ አድርጋችሁ ቁጭ ብላችሁ ዋጋ ከፍላችሁ አላፍነት ወስዳችሁ ከዛ ቲማችሁ ላይ ዱፕሊኬት የምታደርጉበት ይሆናል ማለት ነውና ስለዚህ በጣም ልዩ፣ ብዙ ልዩነቶች አሉ። ቢዝነሱን የጀመራችሁ ሰዎች እንኳን ደስ አላችሁ። ያልጀመራችሁ ጀምራችሁ ከራሳችሁ አልፋችሁ ልክ በአመለካከትና በጤና በገቢ ኢንሴንቲቭ በማድረግ ብዙዎች እንዲያድጉ ደግሞ በማድረግ በትልቅ ደረጃ እንደምንገናኝ ተስፋ አደርጋለሁ። መልካም ድ እሺ፣ አባታችን እጅግ ከልብ እናመሰግናለን። እንግዲህ እጅግ በጣም ድንቅ ልዩ መልእክቱን አስተላለፍልን። ሁላችሁም እንግዲህ በደንብ አዳምጣችሁ ወደ ተግባር ቀይራችሁ በስኬት እንገናኝ። ዛሬ እንግዲህ በአማራ ነው ተተገናኝተናል። መልካምና ደስተምን ልዩ ቀን ተመኝላችሁ፣ ቀጣይ ያሉ ፕሮግራሞችን ሽረማ ያደርጋቸውናል።